ቅድመ አያቴ አገባ ወለደ ሞተ። ኖርማል ነው። ከዛ አያቴ አገባ ወለደ ሞተ። ኖርማል ነው። አባቴ አገባ ወለደ ሞተ። ኖርማል ነው። እኔም ጋር ሲመጣ ሲሳይ አገባ ወለደ ሞተ። ኖርማል ነው። ይሄ እንዴት ኖርማል ነው እየተባለ ይኖራል? የሆነ አንድ ጥሩ ነገር ካገኘ ያችን ነገር ይዘን እንሞታታለን እንጂ መለወጥ አንፈልግም። ቅድም እንዳልከው የሆነ ነገር ሙጭጭ አድርገን ይዘን አንለቅም ብለን መለወጥ እንፈልጋለን፣ እሱ አይደለም። እች ምድር በሁለት ዓለም ሰዎች ትናጣለች፣ በድሮ ናፋቂና በለውጥ አፍቃሪዎች መካከል ማለት ነው። ይሄ በቃ የድል ቀን ዛሬ ነው። ዛሬ የሰራው ነገር ዛሬ ነው የሚያልፈው፣ ለነገ ዋስትና አይሆንም። ምድር እኮ እዚህ ምድር ላይ የሚሰሩ ነገሮች በጠቅላላ የተሰሩት እኛን ለማጥፋት ሳይሆን ለእኛ ኑሮን ቀላል የሚያደርጉ ነገሮች ናቸው የተሰሩት። ጫማ ሲመጣ በባዶ እግር መሄድ ስለሚያምኑ፣ መኪና ሲመጣ በእግር ከመሄድ ፈጣን ስለሆነ ነው። ይሄ ደግሞ የለውጥ ማይንድ ሴት ባላቸው ሰዎች የተፈጠረ ነው። ስለዚህ መለወጥ አማራጭ ሳይሆን ግዴታ ነው። ሰላሙ ዳያመንድ ቲዩብ ተከታታዮቼ፣ አስተማሪና የስኬታማ ሰዎችን ታሪክ ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። የዛሬ መወያያ ርዕሳችን ለውጥን በተመለከተ ነው። ብዙ ሰው ለመለወጥ ፍላጎት አለው፣ ግን ይቸገራል። በዛም ምክንያት ተስፋ ቆርጦ ከሚፈልጋቸው ነገሮች ወደኋላ ይቀራል። ታዲያ በዚህ ጉዳይ ማስተር ትሬነር ከሆነው ሲሳይ ዮሐንስ ጋር የዛሬው የመጀመሪያ በዚህ ስቱዲዮችን ውስጥ የመጀመሪያ ኤፒሶድ ልጆችንን እንሰራለን። እስከ መጨረሻው ድረስ ተከታተሉን ትጠቀማላችሁ ብዬ አስባለሁ። ተከታተሉን። እንደነዚስ እና እግዚአብሔር ይመስገን። እንዴት ነው? ሰላም ነው? ደህና ነህ? አዲሱ ስቱዲዮችንን በመጀመሪያ እንዴት አየኸው? በጣም ማለት እውነት ለመናገር ሰርፕራይዝ ሆኛለሁ። አንዳንድ ጊዜ ኤክስፔክት ማታደርገው ነገር አይደለ? ኖርማሊ መገመት አልችልበትም ግን ከነገር ከኝ በላይ ነው ስቱዲዮን ያገኘሁት። እና በዚህ አጋጣሚ እንግዲህ ነገሮችን ሁሉ ፕሮፌሽናል እያደረገ ያለ ነው። ተመልካቾቻችን እንግዲህ ወደዚህ ቲዩብ በመምጣታችሁ ትክክለኛ ቦታ እንደመረጣችሁ በዚህ አጋጣሚ ልነግራችሁ ወዳለው። ተከታተሉን፣ እናመሰግናለን። እንግዲህ ይህ ፖድካስት ተከታታይነት ያለው ከዚህ በኋላ የምንሰራው ነው ይሆናል። ነገሮችን ለማሳጠር ያህል እንጀምር እና ዛሬ ያመጣ ነው ሀሳብ ብዬ ማስበው ጀስት። ስለ ለውጥ ነው እና ብዙ ሰው መለወጥ ይፈልጋል፣ ግን አይለወጥም ወይም ደግሞ ለለውጥ የሚሆኑ ሂደቶችን ብዙ ጊዜ አያደረግም። እና ያ የሚሆንበት ምክንያት አንዳንዴ ነገሮች ስላልገባቸውም ሊሆን ይችላል። የመጣንበትን መንገድ ደግሞ ያለኝ ይበቃኛል ሚል አይነት እዛው የሚያስቀር አይነት አስተሳሰብ ነው ያለው። እና ያን ነገር ምንድን ነው ያን ለማሻሻል ምን እናደርግ ተብለ ታስባለ። ሀሳባችንን ከዚህ ጀምርና እንቀጥላለን እሺ ጥሩ ያው ብዙ ጊዜ ስለ ለውጥ ሲነሳ እና ሲወራ ደስ አይለኝም፣ በነገራችን ላይ እውነት ለመነጋገር ማለት ነው። ብዙ ለለውጥ ዝግጁ አይደለን እኛ ማለት ነው። ለምንድን ነው ካልክ የሚያዘጋጀን ነገር የለም፣ ለለውጥ እንድንሮጥ የሚያደርገን ነገር የለም። አንደኛው ነገር እሱ ነው። ሁለተኛው ደግሞ ለውጥን የምንተረጉምበትን መንገድ ልክ አይደለም። ቅድም ስትጀምረው ሀሳቡ የተናገርከው ነገር አለ ይበቃኛል። ምሳሌ አንድ በዲግሪ የተመረቀ ሰው ኦር ደግሞ በኮሌጅም የተመረቀ ሰው ሰርተፊኬት ያለው ሰው መነሻ ደሞዙ ምሳሌ ከ3500 እስከ 5000 ብር ቢሆን፣ በቃ እሱ በቂ ነው። ከዛ ባለፈ ሌላ ነገር ማሰብ አንችልም። በቃ ሰላሳ ጠብቀን ያችን ነገር መውሰድ፣ በቃ አለቀ። ከዛ በዘለለ ሌላ ነገር ማድረግ እንደምንችል ለለውጥ ራሳችንን የሚያዘጋጀን ነገር የለም። ለምን ሲባል ለውጥ ብዙ የምንፈልግ አይደለንም። ስለዚህ መጀመሪያ ማወቅ የሚያስፈልገው ለውጥ ምንድን ነው? ለውጥ ማለት በራሱ ምን ማለት ነው? ከዛ ለውጥ ማለት ምን ማለት እንደሆነ ሲገባን ራሳችንን ለለውጥ እንዴት ማዘጋጀት አለብን እሱንም ማወቅ ያስፈልጋል። አንድ ሰው ስለ ለውጥ ስላወቀ ብቻ ተለውጧል ማለት አይደለም። ላወቀው ለዛ ስለ ለውጥ ስላለው እውቀት ራሱን ሊያዘጋጅ ይገባል። ምሳሌ እንዴት መለውጥ እንዳለበት ራሱን ሬዲ ማድረግ ይጠበቅበታል ማለት ነው። ምሳሌ መለውጥ አለብኝ ሲል 12 ሰዓት ከነገ ጀምሮ እነሳለሁ ብሎ ሲወስን ለለውጥ ተዘጋጅቷል። የለውጥን ሀሳብ ተረድቷል። ስለዚህ ነገ ጀምሮ 12 ሰዓት እነሳለሁ ብሎ ሲያስብ፣ ሲወስን በቃ ራሱን አዘጋጅቷል ማለት ነው። ስለዚህ ልክ ሲነጋ 12 ሰዓት ላይ ይነሳል። ምን ምን እንደሚያደርግ ፕላን ይኖረዋል ማለት ነው። ስለዚህ ለውጥ ማወቅ ያስፈልጋል ለለውጥ ደግሞ ራስን ማዘጋጀት ያስፈልጋል ብዬ አስባለሁ። ግን አሁን ለምሳሌ ማለትም አንዳንዴ ከካሜራም ጀርባ ስናወራ የነበረው ነገር ቅድም ለምሳሌ በቂ ድርጅቶች በቂ ሰራተኛ ላይ ያገኙ ይችላሉ፣ ካምፓኒዎች የሚፈልጉትን ነገር እያገኙ አይደለም፣ ከሰራተኛ አንጻር ያለ ይቸገራሉ ስትለይ ነበር። እና ያ ደግሞ የሚሆንበት ምክንያት አንደኛው ሰው አንድ ያወቀውን እውቀት አውቄ እቀራለሁ ብሎ ስለሚያስብም ጭምር ነው። ያን ደግሞ ያመጣ ነው፣ ይሄ የለውጥ አይነት አስተሳሰብ ስለሌለን ነው ብዬ ነው የማምነው። ነው ማለትም፣ የመለወጥ ኢንትረስት ሊኖርን ይችላል፣ መለወጥ የሚፈልግ ሰው ብዙ ሰው ሊኖር ይችላል ግን ያን አክሽን ወስዶ መንቀሳቀስ ወደሚጀምርበት ስቴፕ ላይ የሚደርስበት አይነት ማይንድሴት የለንም። ነው ካራክተራችን በዛ ቢሆን አልተደረገም ብዬ ስለማስብ ነው። ምክንያቱም ካየህን አንድ ነገር ላይ እስቴብል ሆኖ መቆየት ይመቸናል። በቃ የሆነ አንድ ጥሩ ነገር ካገኘ ያችን ነገር በቃ ይዘን እንሞታታለን እንጂ መለወጥ አንፈልግም። ነው ያ ደግሞ በቃ የሆነ ቦታ ነው የሚያስቀረን። ነው ጊዜ ደግሞ ይሄ አሁን ያለንበት ጊዜ በጣም ፈጣን ሆኖ የሚቀያየርበት ጊዜ ነው። ለምሳሌ ዛሬ ያየነው ነገር ነገ ላይኖር ይችላል። ዛሬ በቃ የተገረምንበት ነገር ነገ ተራ ሆኖ ደግሞ የሚመጡ ነገሮች አሉ። ከነሱ ጋር አብሮ መሄድ የሚችል እውቀት ሊሆን ይችላል፣ ራስን ማስኬድ ሊሆን ይችላል። የተለያዩ ብቻ ለውጥ ከብዙ አንግልስ ይታያል። ያ እንዳይሆን ያደግንበትን ማህበረሰብ ደግሞ ለውጥን የሚፈልግ አይነት አይደለም እና ከዛ አንጻርን ብለህ አታስብም። ለምሳሌ እሱማ እንዳለ እኮ ነው። ምክንያቱ ምንድነው ካልከኝ፣ እኔ ቅርት አድርግልኝ እና ምሳሌ የእኛ ሀገር ካሪኩለም እኮ ለለውጥ የሚያዘጋጅ አይደለም። የሆነ ጫና የሚፈጥርብህ ነገር ነው። ገብቶሃል አይደል? ለለውጥ እንድትዘጋጅ አድርጎ ማለት እንድትዘጋጅ አድርጎ የሚያነሳሳ የሚያበቃ አይነት ነገር አይደለም። ከዛም ደግሞ ወተን ወደ ስራው ዓለም ስንመጣ የተጫነብንን አይደል የምንሆነው? ስለዚህ እሱም አንድ ተጽዕኖ ነው። ሁለተኛው ተጽዕኖ ደግሞ ምንድን ነው? ኮምፎርት ዞናችንን መልቀቅ አንፈልግም። መለወጥ ትፈልጋለህ? መለወጥ ከፈለግ ኮምፎርት ዞንን ልቀቅ፣ ፋይት ማድረግ ጀምር። ያኔ ነው መለወጥ የምትችለው። ኮምፎርት ዞን ላይ ቅድም እንዳልከው የሆነ ነገር ሙጭጭ አድርገን ይዘን አንለቅም ብለን መለወጥ እንፈልጋለን እሱ አይደለም ካለህበት ከተመቸበት ቦታ ለቀህ ኮምፎርት ዞንን ትተህ መውረድ በሚገባ ልክ ወርደ ልትሄድ ይገባል ለውጥ የምትፈልግ ከሆነ ያ ካልሆነማ እንዴት መለወጥ ትችላለህ ለውጥ የምትፈልግ ከሆነ ሁልጊዜ ፓሽኔት ልትሆን ይገባል ፓሽን ከሌለ ደግሞ ትለወጣለህ ብዬ አላስብም ፓሽን ካለህ መለወጥ ለምትፈልገው ነገር ራስን ሳክሪፋይ ታደርጋለህ በጣም ብዙ ነገሮች ሳክሪፋይ እንድታደርግ የሚያደርጉ ነገሮች አሉ። ምሳሌ ስለ ለውጥ ስናስብ ለውጥ የምንለው የሆነ ሰክሰስ ላይ መድረስ አይደለም። ብዙ ጊዜ ሰክሰስ አለ ብለን የምናስበው የምናስበው አይዲያ አለ ቀጥ እንለወጣለን ብለን የምናስበው አይደለም። የሚገጥሙን እኮ ችግሮች አሉ፣ በጣም ብዙ ፈተናዎች በህይወታችን ያልፋሉ። ፌለር ጌዎች አሉ፣ ኦብስታክሎች አሉ፣ ፕሮብለሞች አሉ። እነዛን ሁሉ ማለፍ ስትችል ብቻ ነው ለውጥ ላይ መምጣት የምትችለው፣ ሰክሰስ ላይ መምጣት የምትችለው። ስለዚህ እኛ ደግሞ ያንን ማለፍ አንፈልግም ለምን ካልክ ቅድም እንደተነሳው መጀመሪያ ያደግንበት ማህበረሰብ የተማርነው የትምህርት አይነት ከዛ ደግሞ እኛ ጋር ያለው ኮንፎርት እነዛ ሁሉ ተደምረው እኛ ጋር ያለው ስለ ለውጥ ሀሳቡ ልክ አይደለም። ስለዚህ እነዛ ተጽዕኖዎች ናቸው እኛን ለለውጥ እንዳንዘጋጅ የሚያደርገን ማለት። ስለዚህ እሱን መታሰብ አለበት። እያስብ ምን የሆነ ሀሳብ እያሰብኩ ነበረ። እቺ ምድር በሁለት ዓለም ሰዎች ትናጣለች። ማለትም እቺ ምድር በደንብ ነው በሁለት አይነት ሰዎች የምትልናጠው፣ በድሮ ናፋቂና በለውጥ አፍቃሪዎች መካከል ማለት ነው። የሚገርም ሀሳብ ነው። የድሮ ናፋቂዎች አሁን ምንም ነገር የለም የሚሉ ናቸው። በቃ ሁሉም ነገር ድሮ ቀረ የሚሉ፣ ትምህርት ድሮ ቀረ፣ ፍቅር ድሮ ቀረ፣ የሆነ ነገር ድሮ ቀረ። ማለትም ይሄ ማይንድ ሴት ለውጠን ማይፈልግ ነው ያለን ነገር ይዤ እሞታለሁ የሚል ማይንድ ሴት። ስለዚህ እነሱ ስታካርገዋል ነው። ሁለተኞቹ ደግሞ ለውጥ አፍቃሪዎች የሚባሉ ናቸው በቃ ዴይሊ ዴይሊ አዲስ ነገር ማወቅ የሚፈልጉ መለወጥ የሚፈልጉ ፕሮግረስ የሚፈልጉ ናቸው ያለፈን ነገር የሚተዉ ናቸው ነው። አንዳንዶች ደግሞ የሚያመጡት ሀሳብ ያለፈው ከሌለ የፊቱ የለም የሚሉም ደግሞ ሊኖሩ ይችላሉ። ይሄም አስተሳሰብ ሊያስኬድ ይችላል፣ ግን እኔ የተሻለ ነው ብዬ ማምነው በለውጥ አፍቃሪዎች መካከል ያለው ሁኔታ ነው። ምክንያቱም ለውጥን የሚፈልጉ ሰዎች ናቸው። አምፖልን የፈጠረው ሰውዬ አንዴ አምፖልን ፈጥሮ አልተወም። ከዛ በኋላ ለውጥን የመፈለግ ፍላጎት አምፖሉን ወደ ቀላል ወደ ሲምፕል ወደ ተራ ነገር እንዲቀየር አደረገ። ኮምፒውተር ካየ የመጀመሪያው ቤት ነው የሚያክለው የተሰራው። ለውጥን የመፈለግ ይሄ፣ በአንድ ነገር ረግቶ ያለ መቀመጥ ነገር፣ የመለወጥ ነገር አሁን ይሄን ይች የምትመስል ኮምፒውተር እስከ መሰራ ድረስ አደረሰ። ሜሞሪ ኦልሞስት ያየሁት ሜሞሪ የመጀመሪያ ጊዜ የተሰራው ሀያ ኬቢ ነው፣ ኪሎባይት ሀያ ኪሎባይት። ምን ሚያክል ሰዎች እንዲሸከመው ና የሚያስገቡት አሁን ኦልሞስት ዋን ቴራባይት ምናምን ሲምፕል ናት በጣም ይሄ ይሄን የሚያመጣው ይሄ በቃ የድል ቀን ዛሬ ነው ዛሬ የሰራው ነገር ዛሬ ነው የሚያልፈው ለነገ ዋስትና አይሆንም ይሄ ማይንድ ሴት ከሌለ ይሄ ያለፈ ነገር ብቻ የምትፈልግ ከሆነ ወይም ደግሞ አንድ ነገር ይዤ ሞታለሁ የምትል ከሆነ ቆመ ነው የምትቀረው ማለት ነው እና የለውጥ ትርጉሙ እዚህ ጋ ነው የሚጀምረው ማለትም አእምሮ ላይ ነው የመጀመሪያ ማይንድ ሴት መቀየር አለበት ስለ ለውጥ ስናስብ ራሱ አእምሮ መቀየር አለበት። ወደምን? አዲስ አዲስን ነገር ወደ መፈለግ መሄድ አለብን። ያን ካልሆነ በቀር የድሮን እየተመኘን የድሮን እየፈለግን ለውጥ በህይወታችን ይመጣል ብዬ አላስብም። ግን ለዚህ ነገር ደግሞ ሰው እንደ ግለሰብ ለምሳሌ ቅድም ያወራን ድርጅቶች ሰራተኛ ፈልገው ያጣሉ፣ ይቸገራሉ፣ ብዙ ነገር ይሆናሉ። እና አንተም ደግሞ ስትለኝ የነበረው ይሄ በቃ ሰው ለመለወጥ ኢንትረስት የለውም፣ አዲስን ነገር ለማወቅ ኢንትረስት የለውም ስትላይ ነበር። ግን ቅድም እንዳልኩ ለውጥ ማይንድ ሴት እስከሆነ ድረስ ደግሞ አእምሯችን ላይ የተሰራው አንድ ነገር ላይ ሴትል አድርጎ የሚቀመጥ ነገር ስለሆነ ነው እያልኩ ነበር። እና ከግለሰቦቹ ይልቅ ከልጆቹ ይልቅ ማህበረሰቡ ተጠያቂ አይደለም ብለህ ታምናለህ? እኔ ልጆቹን ማለትም ያን ሰው አሁን ያለም ወጣት ተጠያቂ ከማድረግ ይልቅ ያለፈውን ትውልድ ወይም ደግሞ በነሱ ዘመን ያለውን ነው ብዬ ነው ማምነው። ምክንያቱም አእምሮ ላይ አንድ የተሰራ ነገር ነው ብዬ ስለማም። እኔ ግን ማለት ሀሳብ ልክ ነው፣ ግን እኔም ማልቀበላቸው ነገሮች አሉ። ምሳሌ በእኔ ያለመለወጥ ምክንያት ለምን አባቴ ተጠያቂ ይሆናል? ለምን አያቴ ተጠያቂ ይሆናል? ምክንያቱም ለምን እንደዛ ትላለህ ካልከኝ ምሳሌ አንድ ሰው እኮ ስለ ኮምፒውተር ለማወቅ እኮ ኮምፒውተር የሆነ ያለበት አድሬስ መሄድ አይጠበቅበትም። አብዛኛዎቻችን የዘመኑ ወጣቶች ጥሩ ጥሩ ስማርትፎኖች አሉን እኮ። ምሳሌ ቲክቶክ ስክሮል እያደረግን ምንውላለን፣ ምናመሻለን። ረጅም ጊዜያችንን በማይረባ ነገር የምናሳልፍ ሰዎች አለን። ሶሻል ሚዲያ አይረባም እያልኩኝ አይደለም፣ ይረባል። ግን ለትምህርት መጠቀም አንችልም ወይ? እሱን እኮ መጠቀም እንችል፣ እጃችን ላይ እኮ ኢንፎርሜሽኑ አለ እኮ። ያንን መጠቀም ያንን ነገር ለራስ ለውጥ የማምጣት ኃላፊነቱ ያንተ እንጂ የኔ አያት አይደለም። እሱ አያቴ እኔ እንዳልለወጥ የሆነ ነገር ጭኖብኝ ሊሆን ይችላል። እሺ፣ ኦኬ። ግን እሱን እስከ መቼ ነው እኔ እንዳልለወጥ ተጠያቂ አድርጌ የምኖረው? እኔ ስታክ አድርጌ እንድቆይ በቃ አያቴ ተጠያቂ ነው፣ ተጠያቂ ነው። ልክ እንደዛ መሆን አለበት ማለት ነው። ይሄ ምን ይባላል መሰለ፣ ምሳሌ ቅድመ አያቴ አገባ፣ ወለደ፣ ሞተ፣ ኖርማል ነው። ከዛ አያቴ አገባ ወለደ ሞተ ኖርማል ነው። አባቴ አገባ ወለደ ሞተ ኖርማል ነው። እኔም ጋር ሲመጣ ሲሳይ አገባ ወለደ ሞተ ኖርማል ነው። ይሄ እንዴት ኖርማል ነው እየተባለ ይኖራል? አትሊስት የሆነ ለውጥ እኮ ህይወትህ ላይ መምጣት አለበት። ለምንድን ነው የምትለው ካልከኝ የእነሱ ዘመንና የእኛ ዘመን እኳ አንድ አደለም። ገብቷል አደለ? አደለም እንኳን የእነሱ ዘመንና የኛ ዘመን ትናንት የነበርክበትና አሁን ያለንበት አይደለም። እሱንም እንዳታርቀው። ቅድም ከአንድ ሰዓት በፊት የነበረው ነገርና አሁን ያለው ነገር የተለያየ ነገር ነው። ለምን ካልክ ዓለም በሚገርም ፍጥነት ለውጥ ላይ ነው ያለችው። እኛ እስታክ አድርገን ያለ ነው፣ አፕዴት ልንሆን ይገባል። ከዘመኑ ጋር ሜድ የምትፈልግ ከሆነ በዚህ ዘመን ላይ የሆነ ሌቭል ላይ መድረስ የምትፈልግ ከሆነ ከዘመኑ ጋር ኮንቲ ይገባል እኮ፣ ግዴታ ነው። ካሉን እስታክ ታረጋለ። ልክ እንደ ቅድመ አያቶች ትኖራለ፣ ታገባለ፣ ትወልዳለ፣ ትሞታለ። ኢስ ኖርማል ብለት አልፋለህ ማለት ነው። ያ በህይወት እንዳይሆን የምትፈልግ ከሆነ ከጊዜው ጋር አብዴት እየሆንክ ልትሄድ ይገባል። ፋይት ልታደርግ ይገባል። ብዙ ጊዜ እናገራለሁ። መቆየት የምትፈልግ ከሆነ ከገበያው ጋር እኩል ፋይት ማድረግ የምትፈልግ ከሆነ መውረድ በሚገባ ልክ ወርደ ፋይት አድርግ፣ ካልሆነ ከገበያ ትወጣለህ። ገበያው የሚፈልገው አብዴት የሆነ ነገር ነው። ስለዚህ ገበያው ላይ መግባት ምንፈልግ ከሆነ ገብተንም ከሆነ ደግሞ ገበያው ላይ መቆየት ምንፈልግ ከሆነ ገበያው በሚፈልግ ልክ ፋይት ልናደርግ ይገባል። ካልሆነ እንደነንትና ኖርማል ነው ብለን እናልፋለን። ለውጥ ደግሞ ቆም አይጠብቅህም፣ ጥሎክ ይሄዳል። ብዙ ጊዜ የሆነ ተጠያቂ የምናደርገው አካል አለ ኦኬ። እነሱ እኮ የሚገባቸውን ያክል ተጠያቂዎች ናቸው። ማህበረሰቡ ተጠያቂም ተጠያቂ፣ ከማህበረሰቡ በላይ ግን ባለቤቱ አንተነህ ስለዚህ እንትና ተጠያቂ ነው እያለን ከምንኖር እኛ ማድረግ የሚገባንን ነገር አድርገን የሆነ ነገር ላይ መምጣት ብንችል። እኔ እንደዛ ነው ማሰበው። ቅድም እኮ ጥሩ ሀሳብ አንስታል ቶማስ ኤዲሰን እኮ መብራትን ይሄን በጣም ትንሿን መብራት ከመስራቱ በፊት ብዙ ትችቶችን አስተናግዷል እኮ። ግን እነዛን ትችቶች ሁሉ አልፏል። ፌል አድርጓል። የተለያዩ ችግሮች ገጥመውታል። እነዛን ሁሉ አለፎ በመምጣቱ እንግዲህ ያው እግዚአብሔር ይመስገን በመብራት ውስጥ ቁጭ ብለን እንድንነጋገር ሆኖልናል። መብራት ጥቅሙን አይተናል። በማ በሱ ምክንያት ለውጥ፣ መለወጥ የምትፈልግ ከሆነ የሚመጡ ነገሮችን እየመጡ ያሉ ነገሮችንም ሁሉ አልፈ ልትሄድ ይገባል። የመጡትን ነገሮች ተጠያቂ ከማድረግ አንተ ምን አድርገሃል? የኔ ጥያቄ ደግሞ እሱ ነው ግን እንዳልኩ ልክ ፈዞ የሚቀር ሰው ሊኖር ይችላል። በህይወቱ የሚፈርደው ያ ሰው ጊዜው የሚፈልገውን ነገር ማድረግ ያልቻለ ሰው ከጨዋታው ውጭ ይሆናል፣ ወይም ደግሞ በጉልበቱ ብቻ እየሰራ ይኖራል። ግን ለውጦችን የሚከተል ሰው፣ የተለያዩ አይነት ነገሮችን አክሽኖችን የሚወስድ ሰው በህይወቱ ጥሩ ስኬት ያገኛል ብዬ አምናለሁ። ከጊዜው ጋር አብሮ መለወጥ የሚችል ሰው ግን ደግሞ ቢያንስ እንደ ከአሴ ካምፓኒ ለምሳሌ ድርጅቶች ቅድም እያወራን የነበር ነው በዛ ጉዳይ ስለሆነ፣ እየተቸገሩ ያሉት እነሱ ስለሆኑ ለምሳሌ ስለ ለውጥ ትሬኒንግ መስጠት ቢችሉ፣ ሰዎችን ማሰልጠን ቢችሉ ምክንያቱም ትምህርቱ እንዳልነው ምናባዊ የሆነ ነው እንጂ መሬት ላይ ወረደ ትምህርት አይደለም። እየተማርን ያለ ልክ ነው። ሶ ያን ነገር ደግሞ መሬት ላይ ወረደውን ደግሞ ቢያንስ ሾርት ኮርስ እየሰጡ ድርጅቶች ራሱ ማስተማር ቢችሉ ትሬን ማድረግ ቢችሉስ? እንደዛ ቢሆን ቢያንስ ስለ ለውጥ ሰው ቢገባው መለወጥ ምን እንደሆነ ቢያቅ ከዛ በኋላ ለውጥ መሯረጥ ይጀምራል። ውሳኔዎችን መውሰን ይችላል። አለበለዚያ ግን ዝም ብሎ ሁላችንም ጣት ስንቀሳሰር ጊዜ ማሳለፍ ነው የሚሆንብን። ና እሱ እንትና ከመባባል የገባን ሰዎች ደግሞ ለውጥን የተረዳን ሰዎች ደግሞ ያልገባቸውን ሰዎች ብናስረዳቸው፣ እንዲገባቸው ብናደርግ ምክንያቱም እንደ ሀገር ኃላፊነት አለብን ብዬ ስለማመን ማለት ነው። ሶ እንደዛ ቢደረግ ምን ትላለህ? ቢያንስ እኔ ምን አስባለው፣ እውነት ለመናገር የሆነ ጊዜ ስለ ለውጥ ከአንተ ጋር ቁጭ ብለን ስናወራ በጣም ማደንቃቸው ሰዎች አሉ በለውጥ ጉዳይ ምሳሌ የሚድሮክ ትልቁ ማናጀር ዶክተር አረጋን በጣም ነው ማደንቃቸው። በማብቃት ያምናሉ። በዚህ አጋጣሚ በነገራችን ላይ ዶክተር አረጋን ሳላመሰግን አላልፍም። በነገራችን ላይ ሁላችሁም እንደዚህ ማድረግ ብትችሉ የተሻለች ኢትዮጵያን መፍጠር እንችላለን። እሳቸው ሰራተኛ በማባረር አያምኑ። በነገራችን ላይ ሚድሮክ ማለት በጣም ትልቅ ድርጅት ነው። በነገራችን ላይ እንደ ሀገር ትልቅ ነገር እያደረገ ያለው ለሀገር በጣም ትልቅ ኮንትሪቢሽን እያደረገ ያለ ድርጅት ነው። እዛ ድርጅት ላይ እየሰሩ ምን ያክል ሰራተኛ እንዳበቁ እንግዲህ እንግዲህ ስፍር ቁጥር የለውም። ሁሉም ድርጅቶች ሰራተኞችን ማብቃት ቢችሉ፣ ማባረር መፍትሄ አይደለም። በነገራችን ላይ ያልበቃን ሰው ይሄ አልፈልግም ማለት መፍትሄ ሊሆን አይችልም። በነገራችን ላይ ማንም ሰው ስለተማረ እኮ በቅቷል ማለት አይደለም። አንዳንድ ጊዜ የምንማረው ትምህርትና ስራው ዓለም የተለያየ ነው። በነገራችን ላይ ፋይናል የምናገኘው ነገርና እዛ የተማረው ነገር ማች አያደርግም። ያው እንግዲህ የኛ ሀገር ትምህርት በጣም ከባድ ነው፣ እውነት ለመናገር ያው የትምህርት ካሪኩለማችን ይሄ ለለውጥ የሚያዘጋጅ ነው ብሎ በድፍረት መናገር ይከብዳል። ለእኔ ነው እንግዲህ፣ ለእናንተ አላውቅም። እኔ ያን ያክል እናገራለሁ ትምህርቱ እኛን ለለውጥ ማዘጋጀት የሚችል ለስራው ዓለም ቀርጾ የሚያመጣን ቢሆን ስራ ዓለም ላይ አንቸገርም። ስራ ላይ ስንገባና ተዮሮ የተለያየ ነገር ነው የሚገጥመን። ስለዚህ ልክ እንደ ዶክተር አረጋ ሰዎች ሁሉ፣ ካምፓኒዎች ሁሉ፣ የካምፓኒ ባለቤቶች ሁሉ አመራሮች በሙሉ ልክ አዳዲስ ሰራተኞችን ሲቀበሉ ድንገት እኮ ማያውቁት ነገር ሊሆን ይችላል። ያንን ሰራተኛ ማብቃት ቢቻል የሆነ ነገር እኮ አገር ላይ ኮንትሪቢት አደረጋል። የሆነ ነገር ጥለት አልፋለ። ስለዚህ እንግዲህ አንተም እንዳልከው እኔም እንደጨመርኩት ሀሳብ የሚሆነው ምንድን ነው፣ ልጆቹ የበቁ አይደሉም አይደሉም። ካምፓኒዎች ይቸገራሉ? አወ ይቸገራሉ። ግን ለተወሰነ ጊዜ ሶፍት ስኪል ትሬኒንጎችን መስጠት ይቻላል። በነገራችን ላይ አንድ ሰው ወደ ስራ ከመግባቱ በፊት ኢምፕሎያቢሊቲ ትሬኒንግ ቢሰጠው፣ ኢምፕሎያቢሊቲ ትሬኒንግ ወሰደ ማለት አትሊስት የሆነ ነገር መጠጋጋት ይችላል። ምሳሌ ፐርሰናል ማኔጅመንት ራሱን ከዛ ደግሞ ይሄ ታይም ማኔጅመንት እንዴት መጠቀም እንዳለበት፣ ዘንድ ደግሞ ወርክ ኢንቫይሮመንቱን እንዴት መላመድ እንዳለበት፣ እንዴት መስራት እንዳለበት ልጁን ሊያበቃ ወይ ደግሞ ልጅቷን ሊያበቃ የሚችል ሶፍት ስኪል ትሬኒንግ መስጠት ቢቻል ሰራተኞችን ማብቃት ይቻላል። ያሆነ ደግሞ ማለት ካምፓኒው አይቸገርም ማለት ነው። ካምፓኒው ባለበት ብራንዲንግ ላይ እንዴት መስራት እንዳለበት ሰራተኞቹ ላይ ማብቃት የሚችል ስልጠናዎችን መስጠት ቢችል ካምፓኒው አይቸገር። በዚህ አጋጣሚ ስልጠናዎችን ማሰጠት የምትፈልጉ የትኛውም ካምፓኒ ድርጅቶች ልትኖሩ ትችላላችሁ። በዚህ በሃሞና ቲዩብ ላይ እንግዲህ ራሳችሁን መግለጥ ብትችሉ ብዬ አጋጣሚውን እነግራችሁ እወዳለሁ። እና እኔ እንደዛ ነው ማሰበው። አሪፍ ሀሳብን ያነሳነው፣ ጠቃሚ መልዕክት ነው እያስተላለፍን የነበርነው። ምክንያቱም ብዙ ጊዜ ለውጥ በቃ ወሳኝ ነገር ነው ማለትም፣ ዓለም አሁን የደረሰችበትን ቦታ ያለችው ስለተለወጠች ነው። ማለትም ይሄ የለውጥ ማይንድ ሴት ባላቸው ሰዎች ነው ምክንያቱም ምድር እኮ እዚህ ምድር ላይ የሚሰሩ ነገሮች በጠቅላላ የተሰሩት እኛን ለማጥፋት ሳይሆን ለእኛ ኑሮን ቀላል የሚያደርጉ ነገሮች ናቸው የተሰሩት። ምሳሌ ጫማ ሲመጣ እኮ በባዶ እግር መሄድ ስለሚያም ነው። መኪና ሲመጣ እኮ በእግር ከሚሄድ ፈጣን ስለሆነ ነው። ጀስት እያንዳንዱ የሚደረጉ ነገሮች እዚህ ምድር ላይ የሰውን ልጅ ህይወት ቀላል ሊያደርጉ የሚችሉ ነገሮች ናቸው። ይሄ ደግሞ የለውጥ ማይንድ ሴት ባላቸው ሰዎች የተፈጠረ ነው። ስለዚህ መለወጥ አማራጭ ሳይሆን ግዴታ ነው። የለውጥ ማይንድ ሴት ይኖራል ለመለወጥ መስራትን ጀምር። ያንተ ሀይ በለውጥ ውስጥ ምናገኛቸው ሂደቶች አሉ ነው ግን እስቴብል ሆነ አንድ ቦታ መቆየት ማለት እንደ ራስን እንደ መግደል የሚቆጠረው በአይነኝ። ለዚህ ነው ያልኩት አንዳንዴ ሰው ምቾት ቦታ ውስጥ ሲቀመጥ ለመለወጥ ጥረት ስለማያደርግ ልባርካችሁ ብዬ እንደ የሰሩት ቪዲዮ አለ። ክፉ አከራይ ይስጣችሁ ክፉ አለቃ ይስጣችሁ እያልኩ ማለት ነው። ምክንያቱም ጥሩ ሲሆኑል አለቃ ጥሩ ከሆነ በህይወት እኮ ምንም ለውጥ ላይመጣ ይችላል። ተመሳሳይ ዞኑ ሀያ ዓመትም ራሱን ህይወት እየኖር ምንም ላይመስል ይችላል። አከራይ በጣም ቤስት ሲሆን ሀያ ዓመትም ተከራይ ትኖራለህ እንጂ የግል ቤት ሰርቶ የሚኖረውን ደስታ አታገኘውም፣ አታጣጥመው። ይሄኛው በዚህኛው ረክተ እንድትቀመጥ ያደርግሃል ማለት ነው። እግዚአብሔር አንዳንዴ ሰውን ሊለውጥ ሲፈልግ ከቤት ችግሩ ሊያመጣ ይችላል። የሚፈትኑትን ሰዎች ሊያመጣ ይችላል። ክፉ ሰዎችን ሊያዝበት ይችላል። ሰው አማራሪ ሳይሆን ለውጥ ፈላጊ ሰው በመሆን እነዚህን ነገሮች ብናልፍ ጥሩ ነው ብያምናለው። መለወጥ አማራጭ ሳይሆን ግዴታ ነው። ስለዚህ ለለውጥ እንስራ። ላለው በመጨረሻ የምታስተላልፈው ሀሳብ ካለ አመሰግናለሁ። ቤኪ እንግዲህ ስለ ለውጥ ይህን ያክል ከተባባለን እንግዲህ ተመልካቾቻችን ዛሬ ስናነሳ በነበረው ሀሳብ ላይ ኮመንት ማድረግ የምትፈልጉ ፕላስ ደግሞ መለወጥ ፈልጋችሁ የተቸገራችሁ ካላችሁ በነገራችን ላይ በግል ማግኘት የምትፈልጉ ሰዎች እንደገና ደግሞ በግሩፕ ሆናችሁ ማግኘት የምትፈልጉ በዚህ ላይ ኮመንት ማስቀመጥ ይችላላችሁ። በተጨማሪ ማለት የምፈልገው መለወጥ እንችላለን። በነገራችን ላይ እንዳንለውጥ ምንም የሚከለክለን ነገር የለም። ሁላችንም ወደዚህ ምድር ስንመጣ የሆነ ነገር እንድንሰራ ነው የመጣ ነው። ሁላችንም ላይ ፈጣሪ የሆነ ፕሮግራም አለው። ይሄን ልናውቅ ይገባል። ይህንን ካላወቅን ነው የምንሸወደው። የሆነ ፕሮግራም ለማስፈጸም እንደመጣን ልናውቅ ይገባል። ስለዚህ ያንን ካወቅን መለወጥ አይከብድም ሚል ሀሳብ ያለኝ ስለነበረን ቆይታ ቤኪ በዚህ አጋጣሚ አመሰግናለሁ። ደስ ብሎኛል። እንግዲህ የነበረን ጊዜ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአስተማሪ የስኬታማ ሰዎች ታሪክ እና እንዲህ አይነት ጠቃሚ ፖድካስቶች እስክንገናኝ ድረስ በደና ቆዩልኝ። በብልሃት እንኖር።